እናንተ ቢሆን በተረጋጋ መልኩ መጠየቁ ተገቢ ነው፣ ግን አመትን የሚያነሳሳ ነገር እንዳይሆን። ጥያቄው ተገቢ ጥያቄ ነው። ሰው ጥያቄ ስንጠይቅ እሱን መያዣ መንገድ መፈለግ ነው። ጥያቄ ስንጠይቅ መከሰት ነው። ምስክር እዚህ አለ፣ የእነሱ አደረጋ ጌታ አለ።

ብሩ ተወደደም ተጠላም በዚህ ልክ ነው ያለው። አሁን ምንድን ነው አንደኛ በተስፋ ሰነድ የተሰበሰበው ወር በገንዘብ ያዥ እጅ ነው የተሰበሰበ። ቃለ ጉባኤያችንም የሚለው ተሰብስቦ በገንዘብ ያዥ ተቀምጦ ልማታ ሰበካ ጉባኤ እየተዋየ በፊርማ ሲያዝ ይወጣል ነው የምናቀ ከሆነ በደንቡ አካውንት ገቢ ይሆናል ነው። ከዚህ ውጭ ግን ዘጠኝ መቶ ምናምን ሺህ ብር ተሰብስቦ ሰበካ ጉባኤው ሳያዝ እኛም ሳንፈርምበት እስካሁን ድረስ እንዳለ ነው የምናውቀው። ጌት እንደዋለ አናቅ ግን ብሩ ተበብ አቀጥ። ሁለተኛ በአካውንት በቼክ የተቀበለው ብር የሚላቸው አብስኛ ባንክነ የአካውንቱ ቸክትን የቸኩ ቁርጥራጭ አለ ከግለሰቦቹ ያመጣል። ያ ቸክ ወደ ማን አካውንት ትራንስፈር እንደደረገ መጠየቅ ይቻላል። ግን ቤተክርስቲያን ገንዘብ ለመጠየቅ እንደኔ አይነቱ ምዕመን ሲጠይቅ ምን ይባላል?

እኛም ተኔ ተኔ ተኔ ተኔ የሚባሉት የቤተ ክርስቲያን አገልጋዮች ገንዘብ የሚያል ጠፍቶብናል። ያላግባብ ወጪ ወጥቶብናል። አካውንት ሳያቀ ፈራሚ ሳይገርም እየወጣ ስለሆነ አንደኛው በገንዘቡ ወዲህ ተደርጎልን ችግር ያለበት እንዲጠየቅልን። ሁለተኛ ደሙ ይህን ያህል አመት ተቀምጠን እኛም በፊት የነበረው ሰበካ ጉባኤ ማልማት ስላልቻለ ቤተክርስቲያኑም ሊያድግ ስላልቻለ ቤተክርስቲያኑም ሊሰራ ስላልቻለ እንዲቀየሩልን ወይም ቤተ ክርስቲያኑ እርምጃ እንዲወስድ ብለ ጠይቀል ግን እርምጃ አልተወሰደ። ምን እናርግኛ? ምን ካርታ ወጥቷል? እንደናንተ ም ሰምቻለሁ። መሰረት ድንጋይ ማስጠረገኝ ነበር። ምን ስራ ነው? ጀሶ ቁሙለ ቀረጅ ከጊሴ ገዝቼ ነው ያፈሰስኩት። ያየስኩት እኮ ዲዛይን የሰራሁት ነ አምስት አንድ ባል ተከፈለ። ግን መጨረሻ ካርታ የለም የተባለው ካርታ እንዳዲስ ሰነበን ወረዳ ጠይቀናል። የሚያስፈልግ ነገር አለ ተባለ። እሱን ማሟላት አልችል፣ መስማማት አልችል ብሎ ነው። ለቤተ ክርስቲያኑ የሚሆን ሰው ያስፈልገዋል፣ ገብርኤል ያስፈልገዋል። እኛ አናስፈልገውም። አሁን የሚያስፈልገው ገብርኤልን የሚሰራ እውነቱን የሚናገር